የምንሄድበት ቀን ይኖራል። ብቻ ሄበት ምክንያት ለማነ ማነኛው ማነች ወይስ ማን ነው ያስደበደበ? ለምን አልነግረኝም? ከያ ማስተማሪያ ብዙ መንገዶች እያሉ እንድታስደብድብ አልፈልግም፣ እውነት ለመናገር ማለት ነው። አንተ ሂጅ የሆነ ነገር አደርጋለሁ ብለህ እንዳታደርግ ቃል ሰላም፣ ሰላም የተወደዳችሁ ቤተሰቦቻችን እንደምንሰነበታችሁ፣ እኛ ጋር ያው ምንም ቢሆን እግዚአብሔር የተመሰገነ ይሁን። ነገሮች እየከበዱብን ቢሆኑም፣ ሁኔታዎች እንዳሰብናቸው ባይሆኑም፣ ግን ደግሞ በተቻለን መጠን ከዚህ ነገር የምንወጣበትን መንገድ ሁሉ እየሞከርን እንገኛለን ማለት ነው። በተለይ እኔ መኔጃ ማለት ሌሎቹ ያሉበትን ሁኔታ እንዲሁ ልረዳ ብሞክር ነው እንጂ ሙሉ ለሙሉ ላቀው አልችልም ማለት ነው። ምን አይነት ስሜት ውስጥ እንዳሉ፣ ምን አይነት ሁኔታ ላይ እንዳሉ አላውቅም። እነሱም ሳሚም እሙም ማለት ነው ምን ላይ እንዳሉ አላቀም። እኔ ግን ያለውበትን ሁኔታ በቃ ከምነግራችሁ በላይ በጣም ከባድና በጣም ከምላችሁ በላይ ማለት ነው ግራ የሚያጋባ ምንም ነገር ብዙ መፍትሄ ሆናሉ ብዬ ያሰብኳቸውን ነገሮች ሁሉ አድርጌያለሁ። ግን ደግሞ አልቻልኩኝም ማለት ነው። ካቅሜ በላይ የሆነ ነው ጭራሽ ከጥቅም በላይ ሆነ ነው። በተለይ በተለይ የሳሚ ሁኔታ አሁን እንደምታዩት ነው እና በጣም ከምላችሁ በላይ ከባድ ነው። እና ዛሬ የመጣሁት ትላንትና የተፈጠረ ነገር አለ እና በእርግጥ ያ ነገር ሲሆን እኔ አልነበርኩኝም ነበረ የሳሚ የተፈነከተው ማለት ነው። ማን እንደፈነከተው እና እንዴት ይሄ ነገር ሊሆን እንደቻለ እስካሁን ድረስ ጥያቄ የሆነብኝ ነገር ነው። በጣም ግራ ያጋባኝ ነገር ነው ማለት ነው እና ብዙዎቻችሁ ደግሞ ቪዲዮ እንዳያችሁት ከሆነ በተለይ ሳሚ ሰክሮ መንገድ ላይ ምናምን ያለው ሁኔታ በጣም ከባድ ነው እና በዛም ምክንያት የመሰላችሁም ሰዎች አላችሁ። የተፈነከተው ማለት ነው ወድቆ ስለሰከረ ወይ ወድቆ ወይ ደግሞ የሆነ ነገር ተፈጥሮ አይደለም፣ ከስካሩ ጋር አይገናኝም። የተፈነከተበት ምክንያት ማለት ነው ሰው ነው የፈነከተው። ግን ደግሞ ማን እንደፈነከተው እና በምን ምክንያት እንደፈነከቱት እስካሁን ጥያቄ ሆንብኝ ነገር ነው ማለት ነው። እና እንዳያችሁት እናንተም ሳሚም የተጠራጠረው እሙ እንዳስፈነከተችው ነው። አሁን ላይ እውነት ለመናገር እኔ እንጃ። እኔ ሰማቀው ድረስ ሳሚን ይፈነክተዋል ብዬ ማስበው ሰው የለም። እና ጥርጣሬ በቃ ወደ እሙ አዘነበለ። በእርግጥ አዎ ይከብዳል፣ ይሄን ለመፍረድ። እየፈረድኩኝ አይደለም፣ ግን ደግሞ እሷ ልትሆን ትችላለች የሚል ነገር በውስጤ ስለተመላለሰብኝ ልጠይቃት ነው ያሰብኩት። ማለት አንቺ ነሽ ብዬ ለፈርድባት ሳይሆን ልጠይቃት፣ በእርግጥ እጇ ካለበት ወይንም ደግሞ አይታወቅም። ሰው ስሜታዊ ሲሆን እንደዚህ አድርግ እንደዚህ፣ እንደዚህ ሁን ብሎ ከባበድ ውሳኔ ሊወስን ይችላልና ሜቢ እንደዛ አይነት ውሳኔ ስሜታዊ ሆና ተበሳሽታ፣ ምክንያቱም በሷ ላይ የሚያደረሰው ከባ አባድ ጉዳት ስለሆነ ማለት ነው። እንደዛ ሊሆን ስለሚችል እሷን ገብቼ ጠይቃለሁ ማለት ነው። አሁን እሷ ካስ ደበደበችው እንግዲህ ምንም ማድረግ አልችልም። በጣም ከባድ ነው። ማለቴ ሁለቱም ለኔ እንደ አንድ ስለሆኑ በማላይ እንደመፈርድም አላቅም። ግን ደሞ ጠይቃትና ሁኔታው ማወቅ አለብኝ። እሷ ካልሆነችም ደግሞ የደበደበውን ሰው ደርሼበት የሆነ ነገር ማድረግ ስላለብኝ ነው ማለት ነው። ምክንያቱም የፈለገ ሳሚ ጥፋት ቢያጠፋ ወንድሜ ግን እንዲደበደብና ችግር እንዲደርስበት አልፈልግም። ወንድሙ ስለሆንኩ ማለት ነው። ስለዚህ እስቲ ገብተን ጠይቃታለን፣ ገብቼ እጠይቃታለሁ ያለውን እውነታ ደግሞ ከእሷ ሰምቼ ሌላውን ነገር ወስናለሁ ማለት ነው። እውነት ለመናገር ምንም አይነት ነገር ለመፍረድ የሚከብድ አይነት ሁኔታ ላይ ነን ያለ ነው። ምክንያቱም እኔ እንጃ፣ በጣም ያስፈራል እየሆነ ያለው ማለት ነው። ያልገመትነው ያልጠበቅነው ነገር እየሆነ ስለሆነ ምን እንደተፈጠረም ማለት እኔ አሁን በእርግጥ ብዙ ነገር እየደረሰበት ነው ያለው ሷሚ ግን ደግሞ እንዲደበደብ ደግሞ እኔ አልፈልግም። ምክንያቱም እኔ ፍላጎቴ ወደ ራሱ ተመልሶ ወደ ቀልቡ ተመልሶ ወደ ማስተዋሉ ተመልሶ ይሄን ችግር የሚወጣበትን መንገድ እንዲፈልግ እንጂ ጭራሽ ተደብድቦ ራሱን እንዲጠላ እንደዚህ እንዲረክስ በተለይ ትላንት በተፈጠረው ነገር ውስጤ ነው ያዘነው ውስጤ ነው የተሰበረው ሰክሮ መንገድ ላይ በመውጣቱ ማለት ነው እና ይህ እንዲሆን አልፈልግም እና ግን ደግሞ እየሆነ ያለው ነገር ተቃራኒ ነው በቃ ስለዚህ ይህ ግን ከምንም በላይ ደግሞ የማስደብደቡ ጉዳይ ትንሽ ከበድ ስለሚል የግድ ሳሚን የደበደበውን ሰው ማወቅ አለብኝ ማለት ነው

እኔ የምልሽ አሁን ዛሬ ማለት አንቺን ላውራሽ ስለፈለግኩኝ ነው። እና በእርግጥ ስልሽ አላቅም ማለት ይሄን ላስብ አላስብ እኔ እንጃ። ግን ደግሞ አሁን ሳሚም ያለው ነገር አለ። ገብቶሻል። ተደብድቧል፣ ተደብድቧል በቃ ምናምን ተርፏል ምናምን ብለን ዝም ማለት የለብንም። ማንን እንደደበደበው ሆነ ማን እንዳስደበደበው ማወቅ አለብን። እንደ እኔ ደግሞ የፈለገ አይነት ጥፋት እያጠፋ ቢሆን እንደ ወንድም እንዲደበደብ አልፈልግም። በሱ ላይ ጉዳት እንዲደርስ አልፈልግም። ማንኛውም ወንድም ያደርገው ማለት የሚፈልገው ነገር ነው። ገብቶሻል። ስለዚህ እውነትም ሳሚ እንዳለው አንቺ የምታየው ነገር አለ ማለት ነው ማለት ያንቺ አይታወቅም። ስሜታዊ ሆነሽ ምናምን እንደዚህ አይነት ውሳኔ ወሰነች ሊሆን ይችላል። ገብቶሻል። እንደዚህ አይነት ውሳኔ ካለ ቆርዶን ነገር መጀመሪያ ደረጃ እኔ ትናንትና ምሱ ውራው ለማውራት ስፈልገ እኳ ካሜራ ደቅኖ ለሰከንድ ሊሰማኝ አልቻለም። ሲቀጥል ደግሞ አሁንም ደግሞ አንተ መተ ተመሳሳይ ነገር ነው እያወረክ ያለው አንደኛ ነገር እኔ ከሱ ጋር ብርድ እንደገና ደግሞ ምንም ቢሆን የልጅ አባት ነው ገብቷል። አለ እሱን ለማስደብደም ሞራሉ መኖሪያ ወይስ የግድ አንቺ ነሽ አንቺ ነሽ ብላችሁ የሆነ መደምደም ከፈለጋችሁ ነኝ ብያችሁ ነው። ትናንትና መደምደም ምናምን ማወቅ ፈለግኩ ን አንቺ መሆንሽን እንኳን ማለት ይሻላል ከሚቀር ማን እንዳስደበደበው ትንሽ የተሻለ ነው የሚሆነው። ገብቶሻል እስኪ ማንም ሊደበደበው ሊያስደበድበው አይችልም። የሆነ ለመናገር ለማናገር ሰው ካጠፋ ማይደበደበው ምንም ቢያጠፋ ማን እንዲደበደበው አልፈልግም እምትለው አንተ አንቺ ካሰብሽ አንተ ሰው ጥ እኔ በጣም ካጠፋው ምንም ብደረግ ምንም አይመስለኝም። ጥፋት አጠፋው። ሲቀጥል ደግሞ አንተ አሁን ወንድም ስለሆነ ተሰምቶ ሊሆን ይችላል። ገብቷል። ትናንትና ራሱ እሱ እያለ ነበር ወንድሜ እንደዚህ እንደዚህ ማለት። አሁን እሱ ያለው ልታረነ የመጣው እንደዛ አይደለም እኮ ግን አንተ ወንድምህ ነው ብለህ ካሰብክ፣ እንደ ወንድምህ ከሆነ አንተም እየተሰማ ያለው አ ምክንያቱም በዚህ ጋ እኔ ማንንም እኮ ወንድሞቼን ሳላወራ፣ ማንንም ጸጥ ብዬ ብቻዬን እየጨረስኩ ያለሁት እኮ እኔ ራሴን ራሴን ማወቅ አለብኝ ወይም ራሴን በራሴን መጓዝ አለብኝ ብዬ ስላሰብኩ ነው። እኔን አስቸጭጉኝ በቃ እኔን እየመጣችሁ ማለት ነው እንደዚህ ነው ብላችሁ አትጠይቁኝ። ምክንያቱም እኔ በቃ አሁን ያለሁበት ሁኔታ በራስ መንገድ መሄድ ነው የምፈልገው። እንዴ የግድ ሲጀመር እንዲቀምደቅ ለምን ገብተህ ጠይቀው ወንድምህ። እሱማ አንቺ ሆነሽ እያለ አልነበር። እሱማ ራስህን መስማት ትችላለህ፣ አንቺ ነሽ ነው የሚለኝ መልሶ። እኔ ለዛ ብዬ ነው በእናንተ መካከል እንት እንዳለ ብዬ የጠየቁት። እኔ እንደት ነግሪ ብቻ ነው የፈለኩት፣ አይደለም እኔ ካውኩኝ እኔ እኔ ካውኩኝ ያስደበደብኩት። እሺ ያደረገው ነገር በላይ ላይ ማውጣዋል በላይ ላይ ወልዷል። እንደገና ሄዶ ከእሷ ጋር እየገነፈጠ ፈጠ ሌላ ሌላ ነገር እያደረገ ነው። እዛ ምንድን ነው ጎረቤታቸው የላኩልኝን የነገሩኝ፣ በጣም የሚያስጠላ የሚያስጠላ ነገር ተነግሮኛል። እዛ እየተነገረኝ ያለው ነገሮች እኮ አይደለም ናእናእንያናድድሻል ምንም ነገር ይሁን ግን፣ ብዙ የተሻሉ እሱን መመለሻ እና እሱን ማስተካከያ ማስተማሪያ ብዙ መንገዶች እያሉ እንድታስደብድቤ አልፈልግም። እውነት ለመናገር ማለት ነው እንድታስደብድቢ አልፈልግም። በቃ እን የፈለገ አዋሳዝኖሻል እኮ ጎድቶሻል፣ ግን ደግሞ ብዙ አማራጮች አሉ ነው ማስደብደብ እንዲደበደብ አልፈልግም። የትኛው ምንም ነገር ቢያደርግ በቃ ተነጋግሮ እኔ ከሚደበድበው ያደረገውን እሱ ከሆነ ምን በራሰው መንገድ እፈታለሁ። ሌላም ሰው ከደበደበ ማለት ነው ደርስበትና የደበደበውን ሰው እንትን ለማለት ነኝ ልበልህ በግድ አስመትችዋለሁ ልበልህ ስሜት ለባሌ እንደዚያ ማለት ዛሬ ባሌ ነው ብዬ ባሌ ይሰማኝ ቢያንስ የልጅ አባት እናንተ እንደምታስቡት እናንተ ይሄ ነገር እንደምትገምቱ አላቅም ያለበት ቦታ ማን ደበደበው ሲጀመር ካወቀው ለምን አይናገርም እሱ አላውቀውም ብዬ ነው የምጠየቀው ይሄ ጠይቁት ነው። አይደለም ካስደበደብሽው ንገሪኝ ነው እያልኩኝ ያለው። አልገባችሁ ነው? ቆየ ነገርኳችሁ ነው። አላውቅም። አይገርም እንዴ! አላውቅም። ምን የማውቀው ነገር የለኝም እኔ እኮ። ካስደበደብኩት እኮ እና ተሰም ይሄና ሀለኮ ለመሄድ እኮ ከሱ ጋር ብዙ ነገር እያደረኩ ነው። ፍርድ ቤት እንዳልሄድ አስቁሞኛል። ስለዚህ ያ ነገር ጀምር ያለው ይሄን መንገድ እያለ አማራጭ እያለ ሱ ለምን ደም አስደበደብኩ? መለየት የሚባል ነገር እኮ በጣም ቀላል ነገር አለ እንዴ! ሌላ ጣጣ ውስጥ ሌላ ሌላ ነገር ውስጥ ጋር ደግሞ ነሽ ከሆነ ደግሞ በቃ ያለ የምታርጉኝ ነገር አድርጉኝ ይያልኳችሁ ነው። በቃ ሌላ ምንም አልፈልግም። ሌላ ነገር ማለት ማንም ሴት እንደዚህ ሕጻን ልጅ ይዛ ስሜት ውስጥ የምታሳልፍ ሴት እኔ ጃስ ምትችል ከሆነ ገብተህ ወንድምህን ማን እንደደበደበው ማለት እንዳስደበደበው እኔም ጠይቅና ይንገር። የሚነግር ከሆነ ማለት ነው። አይ እኔ አልጠይቀውም፣ ከሱ መስማት አልፈልግም። በቃ አንቺ ነሽ፣ በቃ የምታደርገው ማለት ነው። ስማኝ፣ እንዴት ነው ካል? እህ? ደህና፣ ይሄ እንትን አትበልሽ። አልተናገርኩም እኮ ግን በቃ እውነታውን ማወቅ ስለፈለኩኝ የደበደበኝን ሰው እ አውቅያለሁ ያስነከተኝ ሰው እ አይደለች ማነው? አያት ነው የገባነው ማነው? መጀመሪያ ግን እኔ ራሴ ጠንከር ብዬ ሄጅ ራሴ እርምጃ እስክወስድበት ድረስ አንተ ሄጅ የሆነ ነገር አደርጋለሁ ብለህ እንዳታደርግ፣ ቃል ግባል። የመጀመሪያ ነው እነግርሃለሁ። ችግር የለውም ቃል እገባልሃለሁ። ንገረኝ፣ ማነው እሱ? አትሄድም። እኔ አንድ ቦታ ሄደህ እንትን አትልም። እና እኔ ሙን እንደዛ ሳሳዝነው ነው ማለቴ፣ ስጮህ። እባክህ ለምን አስቀድመህ ሳልነግረኝ። መቼ ነው ያወቅከው? እኮ መቼ ነው ያወቅከው? ድምፄን ጮክ ማለት ስለማልችል ነው። ገና ቅድም እየተጣራሁ ነበር፣ ዮናስ ዮናስ እያልኩ። መቼ ነው እሺ ያወቅከው? ማን እንዳስደበደበ ደርሼበታለሁ። ሁሉንም ነገር የነገረኝ ሰው አለ እኮ። መቼ ነው ያወቅከው? ሲጀመር አሁን ላይ ሊያስደበድብኝ የሚችሉ ፍቅር ያቺ ሰርኪ እና ታውቃለህ፣ የማፒ ነው የራሴው ጓደኛ እኮ። ማነው ያስደበደበ? ሚስት ሆዱ ውስጥ ያለው ልጅ የኔ ነው እያለ የሚፈቅረው እኮ ማንኛው ወይስ ማነው ያስደበደበ? ለምን አትነግረኝም?

ይሄ ነው ጓደኛ ነው። ያስቶ ያስፈነከተኝ ደርሼበታለሁ። ነው ማፒ እርግጠኛ ነው። እሱ ነው ያስደበደበት ሰው። በሰነ ስርዓት ቀጥሮ ነው ራሱ ነው ወይስ በሰው ነው ያስደበደበት? ነገር እኔን እኮ ራሱ እኔን ደፍሮ እሰሪ አይደርስም። አይገርምም? እሺ ማን ነኝ? ነገር ይሄንን መረጃ መምናወቅ ወይስ ባለፈው እንደዛ ለነገሩ ራስን እራስን ነው ያስናቀው። እየቀጠረው እያገኘ እኔን እያለ ሲፎክር ዝም አልከው፣ ፊት ሰተኸው፣ ከዛ አሁን ማስደብደብ ላይ ደረሰ። ስለመጣሁት ና፣ ባለፈው ስለመጣሁት ከዛ በኋላ አሁን እና ሰመፈንከት ይደርሰን ማለት ሰው እንዴት በራሱ ጥፋት እንደዚህ አይነት እርምጃ እኔ እራሴ ስነሳ ማለት ነው ዋጋው ይሰጠዋል። ትንሽ ጊዜ እኮ ነው። ለምንድን ነው እርግጠኛ አርገን እሱ እሱ ነው ሌላ ሰው አይደለም። በስነ ስርዓት ነው ያወቁት ነው በስነ ስርዓት ሁሉንም ነገር ተነግሮኛል። ስለዚህ እነግርሃለሁ። ምን እንሄድበት ቀን ይኖራል ብቻ ነው ካንተ ጋር አይደለም። ና አንተ ቅድም ቃል ያስገባው ሰርቶ ያሳየው የሚያወሩው ነገር ሁሉ በዛ ላይ ጭራሽ ብሎ ብሎ ማስደብደብ ደረሰ። እኔ መች ገመትኩ እሱ መሆኑ? ለሰከንድ አላሰብኩም ነበረ። እሱ ሆኑ እኔ ነበርኩ ማለት ችግር የለም። እኔ ራሱ ዋጋውን ሰጥቷል። ወደ ልትሄድ ነው